ሰላም ይኑ ደት እንዴ ናቸው? ደህና ናቸው። በጣም ደህና ነኝ እግዚአብሔር ይመስገን። ሩታ እንግዲህ ሌምቦዋን ጥላ መታለች ማለት ነው። ልታለቃቅስብን ነው እንግዲህ። አይ ድላችን፣ አይ መከራችን። ሶ አብርሽ እንግዲህ ከቡታ ጅራ ወዲያውኑ አስመጥተዋለች ልጅቷ ስትመጣ፣ እንዴ ክላስም ተከራይቷል። ክላስ የተከራየው ለካ ከሷ ጋር ሊሆን ነውና፣ ሩታ እንግዲህ እንዳያቸዋት ክላስ ተከራይቷል። እናት አባት እያሉ ለምንድን ነው ክላስ የተከራየው? ክላስ የተከራየው ከነፂ ጋር ዘና ፈታ ልትልበት ነው ብላ እንግዲህ በአደባባይ የአብርሽን ጉድ ግፍ አብርሽም እንግዲህ ደንግጦ ተደናግጦ ተመልሶ ወደ ቡታጀራ ሄዷል ማለት ነው። ሩታ እንግዲህ ያስቆጣትን ነገር ለአብርሽ ነግረዋለች። አብረሽ ደግሞ ምን አለ? እንደው እንደው ለሴት ልጅ ክብር አለው ስትልኮ፣ በጣም ነው የምታናድዱኝ። ገባች አይደለም ምን አለ? ጀስት ፈታ ነው ፈና አድርገሽበት ነው ማለፍ አላለም እንዴ? ነገ ተኝተህም ከእሷ ጋር አብረህ ከዛ ፈን አድርጊ ልትላት ነው እንዴ? እንግዲህ ሩታ ያው ልጅ ስራ አድርገሽ ከዚህ በኋላ የሚመጣውን ነገር ሁሉ ለመቀበል ዝግጁ መሆን አለብሽ። ምክንያቱም አንቺ ልጅ ስታረግሽ ማለት ነው፣ ገና ሰማኒያ ሳይኖርሽ ምናምን ያረግሽ። ሶ ገና ብዙ ነገር ይመጣብሻል። ይሄን ነገር መቻል አለብሽ። ብዙ ተቀናቃኝ ይመጣብሻል። ገባሽ አይደለ? እንደፈለግሽ ምንም ነገር መናገር አትችም ከዚህ በኋላ። አሁን ልሄድ ብትይ እንኳን አትችይም። ገባሽ? የሱ ልጅ ይዘሻል። ልጁን ያላባት አታሳድጊውም። ብቻዬን አሳደግ እችላለሁ፣ ሀብት ንብረት ላይ ልትይ ትችያለሽ። ግን ደግሞ የልጅሽን ጥያቄ መመለስ አትችም ገባሻ? አብርሽ ደግሞ ያለፈ ህይወት ነው። ጀስት ፈታ በይበት። አረባክህ ጀስት ፈታ በይበት ትላለህ። እንደ በእናትህ እንደ ፈለግ ስታወራ ስትጋጋጥ ኑረ ከእሷ ጋር ሆነ እያወራ ነበር እኮ ቪዲዮ ኮል እያወራ ነበር እኮ። አዲስ አበባ መታኳ አግኝታ ነበረ። እና የሴት ልጅ ሕይወት እንደዚህ መቀለጃ ነው እንዴ? ፈታ ቤበት ያለፈው ሕይወት ነው። አረባክህ ያለፈ ህይወት ነው ትላለ እንዴ? አገባሽ አለው። ከዩኒቨርሲቲ ስቶች አገባሽ አለው እያልክ የማትሰጠውን ተስፋ ሞልተ ሞልተ ልጅቷን ማለት ነው በተስፋ ሞልተህ ማለት ነው ቃለን ካጠብክ በኋላ ጀስት ፈታበት፣ ያለፈ ህይወት ነው በቃ በግልጽ አድርጉ። መመለስ አይፈልግም ከካሜራ ጀርባ ነው ምናምን። ሰላም የኔ ውዲት፣ የኔ ማረች፣ የኔ ፍቅሮች፣ እንዴ ናችሁ? ደህና ናቸው። በጣም ደህና ነኝ። እንግዲህ ያየሁትን ነገር መቼም ዝም ብዬ መተኛት አልቻልኩም ቆረቆረኝና መጣውላችሁ እናላችሁ አብርሽ እና ሩታ እንግዲህ መጥተዋል ማለት ነው። አዲስ ድራማ ሊጀምሩ ነው። ቡታጅራ ለአስራ አምስት ቀን ፈቅዳለት ሄደው ነበር። ነገር ግን ከንፎ እንዲመጣ አድርገዋለች። ምክንያቱም ልጅቷ ያን ቪዲዮ ከሰራሽ በኋላ እሱ ደግሞ ሩዝን እሩም እንደያዘ ስትሰማና ስታይ ይሄ ልጅ ሊቀልድብኝ ነው አሁንም ካስረገዘኝ በኋላ የእሱን ልጅ ይዤ ሌላ ሴት ጋር እየሄደ ነው ሰው መምጣት አለበት ብላ እንግዲህ አስመጥተው ነበር ማለት ነው። አብርሽም እንግዲህ ተገቢ ብዙ መልሶ ብዙ አልተመቸኝም፣ ይቅርታ አድርጉልኝ፣ መመለስ አልፈልገም እና ልጅቷን በተስፋ ሞልተ ሞልተ ልጅቷን ይብል ሊያስቆጥ ሊያማትና ሊያሰቃት የሚችለው እንደውም ያንተ የማይሆን ነገር ስላወራ አብረሽ ሆን ያለው ቀጥላል። ምን አለ ማስታወቂያ ነው፣ አረባክህ፣ ለማስታወቂያ የተነሳ ነው ፎቶ ነው ፎቶ ብቻ። መች ነው ቪዲዮ ኮል እያወራህ እየተላላጥክ፣ እየተጠቃቀሳችሁ አንተ እንዲ ጥቅስ ታረገታለህ፣ ከዛ ደግሞ ነፂን በዛው ጥቅስ ታደረገ፣ ጅንጀና ትሽል አይደለም እንዲ አንተ ዬዋ እንዲ ትጠቃቀሳላችሁ ሴቶችዬ እንዴት ነው እንዴ? ነጽ መጥቀስ ትችላላችሁ? ቸከሳችሁ ይጠቅሳችኋል? እንደዚህ እስኪ ነገሩኝ። አሬ እኔ ሳይጠቅስም እናንተ እንደው ዝም ብሎ ድንጋይ ነገር ነው መሰል ያፈቀርኩት ሰውዬ፣ ወዮ ወዮ። ለማንኛውም እንደዚህ ፈታ ብለህባት፣ ዘና ብለህባት፣ ሲቀጥል ደግሞ ዋና ውስጥ ራቆታችሁን ተቃቅፋችሁ፣ ተለጥፋብህ፣ አዝለሃት የምትዞር ፎቶ ነው ይሄ ቪዲዮ። እንደው አብርሽ ግን አብርሽ ግን እንደው ቀስ ብለ ዝብለ ይቅርታ ብጠይቀን አይሻልህም? በአይናችን እያየነው ነው ፎቶ ነው ትላለ እንዴ ቪዲዮን እያየነው አንተ ፎቶ ነው ስትለን እንዴት ነው ሳክስ አይናችን እያየ ተዋሸን እንዴ ብራዘር ከአሁን በፊት እሺ ሳናየው ያላየነው ነገር ስለሆነ ዋሸን አሁን ማ ያየነውን ነገር እንዴት ነው ልትዋሸን የምትችለው እኛ በአይናችን አይተነው ፎቶ ነው ማስታወቂያ ነው እንዴት ይሆናል አይመጣውም እኮ ብሮ አይመጣውም እያየነው ነው በአይናችን እንዴት ነው ማስታወቂያ ሊሆን የሚችለው እየተሳሳማችሁ አልኩኝ እንዴ አልተሳሳሙ አልኩኝ እንዴ አልተሳሳሙ ተቃቀፉ እንጂ ተጠቃቀሱ ውሃ ውስጥ ዋና ውስጥ ፈልሰስሳሉ ሶ ይሄ ነገር እኔ ለማስታወቂያ ነው ብትል ማንም ላያምን ዝም ብለህ ሩታ ደግሞ ተደብጫለሁ ብላ ኔቶበር ይዋለች ነጻነት ደግሞ አብረን በአንድ ሆነን ነው የተመካከርነው፣ አለች ሩታ። አላየሁም፣ አልሰማውም፣ ፍቅረኛው እንደሆነች አላውቅም። ፎቶ ሲወጣ ጠይቄው ነበር፣ ነገር ግን ማስታወቂያ እንደሆነ የነገረኝ አለች፣ ሩታ ማለት ነው። እንግዲህ እውነቱን እንግዲህ እሷና እሱ ብቻ ነው የሚያውቁት። ስወ ነጻነት ፍቅረኛ አይደለችም ብትል አናምንህም። ገባህ? አናምንህም። ማስታወቂያ ነው ምናምን አይነ ፋሚሊ ነው ማስታወቂያ እንዴ? ምን ሆናችሁ ነው? አንዳንድ ወንዶች ግን በሴት ልጅ ህይወት እንደዚህ ቀልዳችሁ ቀልዳችሁ መጨረሻ ላይ ሌላ የተሻለ ስታገኙ ወደ ዛ ትሄዱና ከዛችኛዋን ትሸመጥጣላችሁ ከእሷ ጋር ምንም እንዳልተፈጠረ ታስመስላላችሁ። በቃ ልጅቷ እኮ ነገ ቦይ ስልታወጣብህ ነው። ነገ ቦይ ስታወጣ ባለች ታያለህ። የወራሃትን ሪከርድ ያደርግላትን የኔ ፍቅር የኔ ጣፋጭ የኔ ውድ ያልካት ቮይሶች ሊወጡ ይችላሉ። እች ልጅ ይህን ማስረጃ ያስቀመጠችው ድሮ ተጠረጥረ ነበር ማለት ነው። እንደዚህ እንደምታደርጋት ቀድማ ታውቃለች። ሶ ይህን መረጃ እሷ ጋና ያለ፣ አንተ የለም አንተ የለም ብለ ልሸመጥጥ ነበር። በተለይ ይህም ቪዲዮ ባታወጠው፣ ወጥቶ እንኳን ሸመጠጠ ያለፈ ታሪክ ነው እኮ፣ ያለፈ ያለፈ ነው ግን ደግሞ ጀስት ፈታ በሉ የሚባል ነገር የለም። ፎቶ ነው ማስታወቂያ ነው ብለ መሸምጠጥ የለብንም። አዎ ፍቅረኛ የነበረች ይቅርታ ዋሽቸቸዋለሁ በቃ እንደዚህ ከሆነ ያስማማናል። ሩታ ጋም አልነገርካት ከሆነ አላወቀች ከሆነ ገና ብዙ ነገር የደበካት ነገር ይኖራል። ሲቀጥል ደግሞ ሩታ ጋ እንዳስተያየታለኝ። እሺ ሩታ አንቺ ሺ አብርሽን ደብቀኛል ብለሽ እኛ ቶበር አንቺ ካሁን በፊት አልደበቅሽም ነበር። ከዳኒ ጋር የተላላጥሽ የተጋጋጥሽ፣ ዳኒ የድሮ ፍቅረኛሽ ነበር ግን አብረሽን ደብቀሽ ነበረ። እውነቱን ንገሪ ስልሽ እየደባበስሽ እያለፍሽ ነበረ። እሱ አንቺም ደብቀሻል፣ እሱም ደብቋል። አንቺ ልትቁጭ ያትሽም። ሲጀመር መቆጣትም የለብሽም ይህን ያክል ምክንያቱም አብረሽን በግድ ነው ከነፂ እንዲርቅ ያረግሽው አንቺ ነሽ። አፈቅርሃለው፣ ወድሃለው፣ ካላንተ መኖር አልችልም እያልሽ በየቀኑ ቁና ቁናም ባያነባሽ የመጠው ወደ አንቺ ነው። ሲቀጥል ደግሞ አንቺም እንደዚህ አይነት ላይፍ ነበረሽ እና ብርሽን እንደዚህ ልትቆጭው ምናምን አትቼይም። ገባሽ አደለን? አንቺም ሸምጥጠሽ ነበረ ከዳኔ ጋር ያላችሁን ግንኙነት የልንም ብለሽ ሽምጥጥ አድርገሻል። እሱ ግን ፎቶ ምናምን አወጣብሽ እና ታዲያ አንቺ ሳልዋሸሽም አንቺም ዋሽተሽው ነበረ። ስለዚህ እሱም ዋሽቶሻል፣ አንቺም ዋሽተሸዋል። እኩል ናችሁ። ሲቀጥል ደግሞ አንቺ አስገድደሽ ሁኖ አብዛኛውን ጊዜ ከነጻነት የራቀም እንደዛ ነው ብዬ ነው ማስበው። እኔ ግን አንድ ጥያቄ አለኝ እንደ ከፍቅርዬ በፊት ነው በኋላ ነው? እች ልጅ እየመጣችው ሲያዩት ጩጬ ይመስላል። ግን ከፍቅርዬ በኋላ ይመስለኛል ነው በፊት ነብ። እኔ አላቅም መቼ ላይ ከሷ ጋር እንደጀመረ። እንደ አተራምሰ አይደል እንዴ ልጁ። ሴቶችም እየሄዱ ይለጠፉበታል፣ እሱም ያተራምሳቸዋል። ዞሮ ዞሮ ያማለያ አብርሽ፣ በሴት ልጅ ህይወት አትቀልድ። ልጅቷን በጣም ነው ሞራሏን የሚነካት። ምንም እንዳልተፈጠረ አታውራ። የተፈጠረውን ነገር አምነህ ይቅርታ በቃ፣ በፊት ህይወት ነበረን፣ ከዛ እሷ ዩኒቨርሲቲ ሄደች፣ ቅርታ ጋር ጀመርኩ፣ በቃ አለቀ። እንደዚህ ብለህ ብትዘገው ጥሩ ነው። ደግሞ ልጅቷን ማስፈራሪያና ዛቻ ማድረስ የለብም። ስለዚህ አብርሽዬ ፍቅረኛ ነበረች፣ ግን ደግሞ አሁን አይደለችም። ካላስ ሌላ ነገር እኮ አያስፈልግም። መጨቃጨቅ ምናምን መሸምጠት አያስፈልግም። ነበረች በቃ፣ ግን አይደለችም። ምንም እንዳልተፈጠረ ማውራት የለብህም። ልጅቷ ቪዲዮ እያመጣች ነው። ነገም ሌላ ቦይ ስልታመጣ ትችላለች። ሰው ይቅርታ ጠይቀህ ከአዲሱ ከሷ ከሩታ ጋር መቀጠል ነው ያለብህ። ሩታ ደግሞ ሌላ ነገር እጠራጠራለሁ ምናምን አይሰራም። አቤብቴ አሁን እርጉዝ ነሽ እኮ ልጅሽን ቀጥ ብለሽ ታሳድግ ይሻላል። እንፈራገጣለሁ ካልሽ እሱ ማለት ነው። ነገ ሌላ ነው የሚያ መሽነጺን ሌላ ቆንጆ ቸካስ ነው ይዞልሽ ቤትሽ የሚመጣ ተግባባና አትንፈራገጭ። ደመቋት ተንፈራገጭ። ልጅሽን አርፈሽ አሳድጌ። ተግባባና፣ ባይ ባይ። ወዳችኋለሁ።